ተረጋገጡ። በዚያ መካከል ደግሞ ዮናስ እጅግ ደስተኛ ከሆነ በኋላ ክያን እንዴት በዝምታ አልፋታለውም ብሎ ክያ መቸገሯን አይቻለው እጅግ ልጁን ማሳደግ ትልቅ ፈተና ነው ሲል ዳጎስ ያለ ገንዘብ ድጋፍ አድርጎላታልም ልጆቹንም እንድታሳድግና በቀጣይ እድሜዋ መካከል ደግሞ ለራሷ ሰርታ መለወጥ አለባት የሚለውን ገንዘብ ያክል በመስጠት ዛሬ እጅግ ደስተኛ በሆነ መልኩም አብረው ተገናኝተውም ምግብ አብረው በልተ ወራትም። ተጋባብዘው መለያየታቸውንም እየወጡ ያሉ መረጃዎች ያሳያሉ። መልካምነት ለራስ ነው፣ መልካምነት መልሶ እንደሚከፍል አምናለሁ የሚለው ዮናስም ልጆቹን ማሳደግ አለባት ያለምንም መቸገር ብሎ ነገሮችን ለመጨረስ ሞክሯልም። የዮናስ እናትም ዮናስ ያደረገው እጅግ ደስተኛ የሚያደርጋትም እንደሆነ ተናግራ ነገር ግን እናትነት እጅግ ፈተና ነው፣ ብዙ ውጣ ውረዶችንና ፈተናዎችን እንድታሳልፍ ሊያስገድዳት ይችላል። ያደረግከው ነገርና የገንዘብ ድጋፉም እጅግ ብዙ ቻችንንም ደስተኛ ያደረገ ነው ስትል ልጇን አሞካሽታ ማልፋለችም። በስተ መጨረሻም ደግሞ ኪያም ሀሳቧን እንደዚህ ስትል ተናግራለችም። አንዳንድ ጊዜ ህይወት እኛ ካሰብናቸው መንገዶች ውጭ ይመጣሉ። ነገሮችን መልፋት ማል ባለብኝ ንክለፍቻለሁ መሄድ ያለብኝን ርቀት እጅ አለው። እስከዛሬ ድረስ ልቤ የማይቀበለው ነገር አለም አንዳንድ እውነቶች በገንዘብ እንደተዘጉና ፋይሎችም በዛ መልኩ እንዳለፉ ይሰማኛል። ምክንያቱም ድሀ ስትሆኑ ብዙ ፈተናዎችን ታሳልፋላችሁ። በጤና ጣቢያም በሆስፒታሎችም ያዩዋቸው ነገሮችን ብዙ ጊዜ የታዘብኩትን እንደዚህ ነው ገንዘብ ብዙ እውነቶችን ይደፍናል፣ ብዙ ዋጋዎችንም ያስከፍላል። ስትል ነገሮችን በእንባ ለመናገር ሞክራለችም። ዛሬ የተደረገልኝ መልካም ነገር ብዙ ደስ የሚያሰኝ ሊሆን ይችላል። ልጆቼ እንዳይራቡና እንዳይጠሙ ለዛሬ ሊረዳቸው ይችላል። ነገር ግን ነገ ላይ ልጆቹ ሲያድጉ አባቴ ማን ነው ብሎ መጠየቃቸው አይቀርም። የዛን ሰዓት የምመልስበትን እንደ ማጣ ቃለው ስትል ተደምጣለችም። ነገር ግን አንዳንዶቹ በዚህ መካከል ደግሞ ውጤቱ በጉቦ የተቀየረ እንጂ እውነትም ነገሮች ትክክል ሆኖ አይደሉም። ነገር ግን እኛ ደግሞ አሁን ያለችበትን ሁኔታ ለማለፍ የተደረገውን ድጋፍ አንጠላም ሲሉ ተደመጡ። የኋላ የኋላ ደግሞ ልጆች እያደጉ ሲመጡ ነገም ዲኤንኤ መውሰዳቸው ስለማይቀር ዮናስ ዛሬ ላይ ያደረገው ነገር መልካም ቢሆንም ነገ ግን አባትነቱን መቀበሉ የማይቀር ነው ሲሉ ብዙዎቹም ተደመጡ። ዛሬ ደግሞ የወጣው መረጃ እንደዚህ ነው። ዮናስም ተመልሶ ወደ መጣበት ሀገር ሳይቆይ እንደሚመለስና በዚያ መካከል ደግሞ እዛ ባለበትም ሀገር ሆኖ ድጋፍ እንደሚያደርግላት ቃል ገብ ቶላት አለም። ወድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣውት ቪዲዮ ይህንን ይመስላል። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ረፍረፍ ይበልልኝ። እኔ ካሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሁሉ አማን እንግዲህ ዛሬ ደግሞ ማለት ነው በኪያ ጉዳይ መጥተናል ማለት ነው እንግዲህ የኪያ አዲስ ነገር ምንድን ያለ አዲስ መረጃ ካላችሁ ዮናስና ኪያ እንግዲህ ይቅርታ ተባብለዋል አሁን የሶስተኛው የዲኤንኤ ውጤት ሲወጣ አሁንም የዮናስ ልጆች እንዳልሆኑ ስለተረጋገጠ የኪያና የልጆቹ ደግሞ ደም ተመርምሮ ነበረ እነሱ ደግሞ አንድ ናቸው ማለት ነው የእሷ ልጆች እንደሆኑ ተረጋገጠ። ለዮናስ ግን በሶስተኛም ዙር የተመረመረው ውጤት እንግዲህ ልጅ ሊሆን አልቻለም ማለት ነው። ልጆቹ የሱ ሊሆኑ አልቻለም። ይሄ ደግሞ ሶስተኛ ጊዜ ስለተረጋገጠ፣ የእሷ ግን ናቸው። ከእሷ ጋር የተመረመሩት ልጆቿ እንደሆኑ ተገኙ። ልጆቿ ተቀይረው ነው። ሆስፒታል ላይ ብዙ ወሬዎች ነበሩ። ወልዳም አይደለም የሰው ልጅ ነው ይሄንንም የሚሉም ነበሩ። ያም ማለ ይም አለ ግን ለማንኛውም፣ የኪያ ልጆች ልጆቿ ሁነዋል። ለዮናስ ግን ልጆቹ አልሆኑም። እሱ ግን እንደ ተቸገረች ስላየ ራትም አብረው በልተው እራት ተገባብዘው፣ እንዲሁም ደግሞ ገንዘብ ዳጉስ ያለ ገንዘብ ሰጥቷታል። ዮናስም ወደ መጣበት ሊመለስ ነው ወደ ሀገሩ። እዛም ሁኜ ደግሞ አልጥልሽም፣ ለልጆችሽም እረዳለሁ፣ ልጆቹን እረዳለውኝ ብሎ አይዞሽ በሚል ቃል እንግዲህ ከገንዘብ ጋር ሰጥቷታል። እንዲሁም ወዳጅና ቤተሰብም ደስ ብሎታል ባደረገው መልካም ነገር ሁሉም ሰው ተደስቷል ማለት ነው። እሷም ይቅርታ ጠይቃለች ዮናስን ማለት ነው። ምክንያቱም ሶስት ጊዜ እሱ አለማቅማማት እንግዲህ የሶስቱንም ጊዜ ወጪ ከፍሎ አስባችሁታል። ዮናስ ማለት በጣም መልካም ሰውና ጥሩ ሰው ነው። እንደዛም ሆኖ ሶስትም ዴን ከፍሎ ሶስት ጊዜም ተመርምሮ የእሱ ሳይሆኑ ሲቀሩ በዚህም ምንም ቅር ስላልተሰኘ ማለትም በቃ የእሱ አይደሉም እውነቱን እንዲታወቅለት ስለፈለገ የእሱ እንዳልሆኑ ስታወቀ ሶስተኛው ላይም አሁን ደግሞ የገንዘብ እርዳታ አደረገላት ማለት ነው። ደብስ ያለ ገንዘብ ጥሩ ገንዘብ ሰጥቷታል ማለት ነው። እሷም ስራ የምጀምርበት ልጆቿንም ራሷንም አንቀሳቅሳ ልጆቿንም የምታሳድግበት እንዲሁም ደግሞ ከሄድኩ በኋላም ደግሞ እልክልሻለሁ፣ አይዞሽ በማለት እንግዲህ አጽናንቷትም ገንዘብም ሰጥቷታል ማለት ነው። በዚህ ደግሞ እጅግ እናመሰግናለን። ኪያም ይቅርታ ጠይቃለች። ላስቀየምኩ ነገር ሁሉ፣ ላደረግኩት ነገር ሁሉ ይቅርታ ብላለች በድጋሚ እራትም ተገባብዘው ነው የተለያዩት። እኔ ግን ራት ግብዣ አላማረኝም፣ ምክንያቱም ሶስተኛ ደግሞ ሌላ ጉድ እንዳይመጣ፣ ሌላ ችግር። አንዳንዴ መጥፎ እኮ ነው የሆነ ነገር ይገፋፋናል፣ ስሜት ምናምን ማለት ነው። ያው ዛሬ እንግዲህ ወደታችሁ እድል ላይ እያልኩኝ ነው ማውራችሁ ማለት ነው። ያው ዘመዝናናት ነው ውጭ ነኝ ያለሁት ነው እንዲሄድኩ ነው ማውራችሁ ማለት ነው። እና በጣም ያሳዝናል የልጆቹ አባት እስካሁን ድረስ አለመገኘቱ ማለት አለመገኘት ሳይሆን ተገኝቷል። ሲጀምር ዮናስ ጓደኛ ነው ተብሏል። ግን ይፋ መውጣት ግን ነበረበት። ይፋ ግን ልታወጣ አልፈለገችም እሷ ማለት ነው። አሁንም ልጆቹ ዮናስ ናቸው በማለት ነው እሷ ሙጭጭ እያለች የነበረው። እንግዲህ ሶስት ጊዜም ውጤቱ ዜሮ ፐርሰንት መቷል ማለት ነው። በመጨረሻ ላይም እንግዲህ ይህ ነው ያለው ነገር ማለት ነው። በጣም ያሳዝናል የልጆቹ ግን የበኋላ የመጨረሻቸው ምን እንደሚሆን ግን በጣም አሳስቦኛል እኔ ካሁኑ ማለት ነው። በጣም ነው የሚያሳስበው። ምክንያቱም ለምን አሳሰበሽ? እንዴት ሊያሳስብሽ ይችላል ትሉ ትችላላችሁ። እነዚህ ልጆች ትንሽ ካደጉ በኋላ አባቴን ማለታቸው አይቀርም ማለት ነው። ይህ ደግሞ ግድ ነው። ቪዲዮን እስከ መጨረሻ አዩት። እስኪ ሁሉንም ሙሉ መረጃውን አስገባላችኋለሁ ማለት ነው። እንግዲህ ስለ ክያ አዲስ ነገር የልጆቹ አባት ሌላ ሆኖ ስለተገኘ የዮናስ ውንም በነጻ ስለወጣ እሱም ይቅር ጠይቆ ስጦታ፣ የገንዘብ ስጦታ አበርክቶላታል። ለሷም ሆነ ለልጆቿም ህይወት የሚቀይር ማለት ነው። ደህና ገንዘብ ሰጥቷታል። ይሄንንም ማን ያደርጋል? እሱም መልካም ሰው በመሆኑ ነው። የዮናስ እውነቴን ነው ምለው፣ ሌላ አንዳንድ ክፉ ሰው ቢሆን ሌላ ነገር፣ ሌላ ክስ ያመጣል ብዙ ነገር ያደርጋል ማለት የእሱ ያልሆነውን በግድ ያንተን እየተባለ አደለም ገንዘብ ሊሰጥ ሌላ ለመበቀል ብዙ ነገሮችን እያደርጋልና እንደ ዮናስ አይነቶቹን መልካም ሰዎች ፈጣሪ ያብዛልን ላለው። ይሄንንም ደግሞ ማየት ማመን ነው። እያያችሁኑ እንግዲህ እህታችን ትዝታን በአምስት ወር ባገባት ምን እንዳደረጋት አይታችኋል። ማለት በተክሊል በቁርባን ማለት ነው። እንኳን ጭራሽ አንድ ቀን እንደዚህ እንደ ድንገት ዝም ብሎ ለስሜት የተገናኙ ሰዎች ልጅ ወልዳ ልጆቹም ያንተ ናቸው ሲባል በግግም ተብሎ ከአንዴም ሶስት አደባባይ ላይ እንደዚህ አስጠታው። ራሱ ምን አይነት መልካም ሰውና ልባም ሰው እንደሆነ ዮናስ፣ እውነቴ ነው ምላችሁ፣ በጣም ጨዋ ሰው ነው። በጣም አድናቂ ሆነ ማለት ነው። ብዙዎች ሌላ ነገር በሚያደርጉበት ሰዓት፣ ይህ ግን ምንም በቃ የእሱ አለምንሆኑ ሶስት ጊዜ አረጋገጠ። የራሱን ወጪ ከፍሎ ሁሉን ነገር አድርጎ በመጨረሻ ላይም ደግሞ ይህ ገንዘብ ስጦታ ተሰጥቷት ነው የተለያየ። ዮናስ በዚህ ሳምንት እንግዲህ ወደ መጣበት ሊመለስ ነው ማለት ነው። ጨርሷል ጊዜውን። በጣም ያሳዝናል። እንግዲህ የልጆቹ አባት መጨረሻው እንግዲህ ፈጣሪ ያውጣላቸው ማለት ነው። እሷ ልትናገር አልፈለገችም። እውነት ያለው እሷ ጋ ነው፣ አሁንም ደብቃለች። ግን በሚስጥር እንደተሰማው ከሆነ የዩናስ ጓደኛ የተባለው ያገናኛቸው ሰው ልጆቹ የሱ እንደሆኑ ተነግሯል ማለት ነው። ለማንኛውም እንግዲህ ፈጣሪ የድረስላችሁ ነው የምንለው። ይሄን ይመስላል እንግዲህ ያለኝ መረጃ ማለት ነው። ሰላማችሁ። የብዛ ላይክ አርጉ፣ ሰብስክራይብ አርጉስ ዶች ማለት ነው። አይከፈልበትም። ፍትህ ለትዝታ ማለት እንዳትረሱ። ዛሬም ነገም ፍትህ ለትዝታ ስለ ትዝታ ደግሞ አዳዲስ መረጃዎች አሉኝ እዤላችሁ መጣለው ማለት ነው። በጣም ያሳዝናል ማለት ነው። ሁሉም ነገር እንግዲህ አዳዲስ ነገር እየሆነብን ነው ከለት ለት የምንሰማው ዜና ማለት ነው። ስለ ትዝታ በኋላ እዤላችሁ መጣለው። እንግዲህ አዳዲስ መረጃዎች ወጥተዋሉ። እስኪ አብረን እንሰማለን ማለት ነው። በጣም የሚያሳዝኑ መረጃዎች እየወጡ ነው ስለ ትዝታ የኪያ እንግዲህ ሁላችንም አሳሳቢ የሆኑ የህጻኖቹ ጉዳይ በዚህ ተቋጭቷል ማለት ነው። ሰላማችሁ ይብዛ፣ ወዳችኋለሁ። እንግዲህ ባይ እባይ ያው፣ ዛሬ እየዞርኩ ነው ግቢ ውስጥ ማውራችሁ ማለት ነው። ንፋስ አየር እየተቀበልኩኝ ነው።